በአዲስ አበባ ከተማ በጤናው ዘርፍ ላይ የሚስተዋሉ ችግሮችን ለመቅረፍ እየተሰራ ነው። ከእነዚህ ውስጥ ደግሞ ነባር የጤና ተቋማትን ማደስና ማስፋፋት ይገኝበታል። ሶስተኛው የአዲስ አበባ ከተማ ምክር ቤት አምስተኛ የስራ ዘመን አንደኛ መደበኛ ጉባኤ በተካሄደበት ወቅትም ይኸው ጉዳይ ተነስቷል። አራት ሆስፒታሎችን በማስፋፊያ ርዕስ ነገር ግን አዳዲስ ሆስፒታል ነው እየገነባን ያለ ነው። ማሳያ ዘውዲቱ ዘውዲቱ መታሰቢያ ሆስፒታል እንመልከተው። የቀድሞ ዘውዲቱ መታሰቢያ ሆስፒታል የአልጋው የቢልዲንጉ፣ ግቢውን እንመልከተው። ና አሁን የተገነባውን እንየው። አዲስ ገነቡ ለመባል ወደ አዲስ መሄድ አልፈለግን ነው። ግቢው ምቹ ነው፣ ማዕከል ነው። ለመስቀል አደባባይ ለሚደረጉ ኩነቶች፣ ለአንዳንድ ነገሮች ፈጣን ተደራሽ ሆስፒታል ነው። እሱን ሪኖቬት አድርገን ቀድሞ በሚሰጠው አገልግሎት ልክ ማስቀጠል ይቻላል። ነገር ግን ደግሞ ለህዝቡ አገልግሎት በጣም ማዕከል ስለሆነና ጥሩ ቦታ ላይ ስላለ እንደ አዲስ ነው የገነባ ነው። በዘውዲቱ መታሰቢያ ሆስፒታል የተደረገው ማስፋፊያም በሆስፒታሉ ቀደም ሲል እንደ ችግር ሲነሱ የነበሩ ተግዳሮቶችን የቀረፈ ስለመሆኑ የሆስፒታሉ ዋና ስራ አስኪያጅ ዶክተር ቴዎድሮስ አቡሌ ገልጸዋል። በዘውዲቱ ሆስፒታል ውስጥ የተገነባ ተጨማሪ ሌላ ሆስፒታል ነው ማለት እንችላለን። ከህክምና አገልግሎቱ ከሚሰጠው ህክምና አገልግሎት አንጻር ደግሞ ስናየው አሁን ያሉንን ሰርቪሶች ኦልሞስት በመቶ ፐርሰንት የሚያሳድግ ነው። ሰ እዚህ ህንጻ ላይ አሁን የተካተቱት ነገሮች ቤዝመንት ላይ በጣም የተደራጀ የኢሜጂንግ ዲፓርትመንት የላውንደሪ ዲፓርትመንት አለው። በጣም ዘመናዊ የሆኑ ስቶሮች አሉት። አሁን እንግዲህ የምንገኘው የድንገተኛ ህክምና መስጫ ክፍል ነው። ክፍሎ እንደምታዩት የኢመርጀንሲ ትሪያጁ አለ፣ ሬድ ዞን አለ ከዛ ኦሬንጅ ና የሎ ግሪን ተብሎ ያሁን ሶስት እንከፍላቸዋለን ማለት ነው። በጣም ፍሎን የጠበቀ ና ለአሰራር አመቺ እንዲሁም ደግሞ ለታካሚዎች የምንፈልጋቸው ሰፖርት የምናደርግባቸው ማሽኖች የምንከታተልባቸው ማሽኖች አሉ ና ስለዚህ ሁሉንም በዚህ ወይ ያሟላ በጣም ዘመናዊ የኤመርጀንሲ ዲፓርትመንት ነው ማለት ነው። ኦክሲጅን ፕላንት ኤሪያ ነው። ሶ ተቋማችን ከዚህ በፊት ከፍተኛ የሆነ ከኦክሲጅን አቅርቦት ጋር ችግሮች ነበሩብን። ምክንያቱም ኦክሲጅን የምናገኝባቸው ፋብሪካዎች ራቅ ያሉ ስለሆነ አንዳንድ ጊዜ እጥረትም ይገጥመናል። ሁለተኛ ደግሞ ኦክሲጂኑ ከመጣም በኋላ ኦክሲጂኑን ወደ የታካሚው ለማድረስ የምንጠቀማቸው ሲሊንደሮች አሉ። እነዛ ሲሊንደሮች ህንፃው ላይ በጣም ትልቅ ዳሜጅ ያደርሳሉ። ኤሌቬተሮቻችንን የተጠበቀላቸውን አገልግሎቶች ሳይሰጡ እንዲበላሹ ያደርጋሉ እና ይሄኛው በጣም ችግራችንን የፈታ ነው። ኤቲ ሜትር ኪዩብ ፐር ሃውር ነው የሚያመርተው። ያ ማለት በጣም ትልቅ የኦክሲጅን አማውንት ነው፣ ለእኛ በቅቶ ኢቨን አጎራባች የሆኑ ሌሎች ሆስፒታሎችንም እንዲሁም ደግሞ ጤና ጣቢያዎችንም ሰፖርት ለማድረግ በጣም በቂ የሆነ የኦክሲጂን ሶርስ ነው ማለት ነው። አሁን የምንገኝበት ክፍል የቀዶ ህክምና ክፍል ነው። እንደዚህ አሁን የምታዩትን አይነት ስምንት የቀዶ ህክምና ክፍሎች አሉ ማለት ነው። እነዚህ ቀዶ ህክምና ክፍሎች ከዚህ በፊት የምንሰጣቸውን የቀዶ ህክምና አገልግሎቶች በእጥፍ የምናሳደግበት ሲሆን ከዚህ በፊት ደግሞ ያልነበሩንን የቀዶ ህክምና ሰርቪሶች አሉ። ለምሳሌ የአጥንት ቀዶ ህክምና፣ የአንገት በላይ ቀዶ ህክምና፣ የፕላስቲክ ሰርጀሪና ሌሎች የመሳሰሉትን ከዚህ በፊት በተቋም ውስጥ ሲሰጡ ያልነበሩትን ሰርቪሶች የምንጀምርበት ነው የሚሆነው በጣም ሁሉም ዘመናዊ የህክምና መሳሪያዎች የተሟሉ ናቸው። ሶ ቅድም ያልኳቸውን ሰርቪሶች እንጀምራለን። በተጨማሪም ደግሞ ባክሎጋችንን ለ ለቀዶ ህክምና ወረፋ የሚጠብቁ ታካሚዎችን ቶሎ ቶሎ ህክምና አገልግሎቱን እንዲያገኙ ለማድረግ ትልቅ የሆነ እገዛ ይኖራቸዋል ማለት ነው። ማስፋፊያው ተጨማሪ ከሶስት መቶ በላይ አልጋዎችን ያካተተ ሲሆን ቢያንስ ከ አስር ሺህ እስከ አስራ ሁለት ሺህ ታካሚዎችን የቀዶ ህክምና አገልግሎት ተጠቃሚ ማድረግ እንደሚችልም ተገልጿል። በሁለት ሺ አስራ ሰባት የበጀት አመት ጠቅላላ የቀዶ ህክምና አገልግሎት ያገኙ ይሄ ማለት የአይን ህክምና ሳይጨምር የቀዶ ህክምና ሰርቪስ ያገኙ ታካሚዎች ቁጥር ወደ ስድስት ሺህ አካባቢ ናቸው። ስለዚህ አራት ኦፕሬሽን ክፍሎች እነዚህ ከተሰሩ ኦልሞስት፣ እነዚህ ኦፕሬሽን ክፍሎች ስምንቱም ሙሉ ለሙሉ ተጠናቆ ወደ ስራ ሲገቡ ወደ አስራ ሁለት ሺ ነው። ኦልሞስት፣ ቢያንስ ከ አስር ሺ በላይ የሆኑ ታካሚዎች የቀዶ ህክምና አገልግሎት በዘውዲቱ መታሰቢያ ሆስፒታል ማግኘት ይችላሉ ማለት ነው።